አልፎም ተርፎ ያጣሉናል፣ ያኮራርፉናል። በሰዎች መካከል መሰረት የሌላቸው አጓጉል ጥርጣሬዎችና ጥላቻዎች ይኖራሉ። በባልና ሚስት መካከል በሐሳብ አለመግባባቶች ይፈጠራሉ። መልካም ጎረቤቶችን ልጆች ያነካካሉ። በንግድ ሰዎች መካከል የገንዘብ ነገር አለ። በጓደኛሞች መካከል ምቀኛ አለ። በነኚህ ሁሉ መካከል ደግሞ ዘወትር የማይጠፋውና ነገርን ማራገብ ማቀጣጠልና ማባባስ ቋሚ ስራው የሆነው ሸይጣን አለ። የደረሰን ወሬ ውሸት፣ ጥርጣሪያችን ባዶ፣ አቋማችንም ስህተት የነበረ መሆኑ በተገለጠልን ጊዜ በአጉል ግብዝነትና ትዕቢት ተነሳስተን አሻፈረኝ ካላል በስተቀር ለሐቅ ባሪያ ሆነን መመለስ ግድ ነው። ስንመለስም ለበደልናቸው ሰዎች እጅ መንሻና ማካካሻ ይሆነን ዘንድ ይቅርታ የሚለውን ቃል ይዘን እንቀርባለን። አፍ በለኝ በማለት እንመለሳለን። ይህ ቃል የቀረበለትም ሰው ከስህተቴ ተመልሻለሁ ብሎ ለዕርቅ ወደሱ የመጣውን ወንድሙን ማክበር ይኖርበታል ከውስጡ በመደሰት ይቅር ሊለውም ይገባል። በስህተትም ሆነ ባለማወቅ ከተኮራረፍናቸው የልብ ወዳጆቻችንም ሆነ ዘመዶቻችን ጋር ተጣልተን ለዘላለሙ እንዳንቀር አቂመን እስከ መጨረሻው እንዳንቆራረጥ የእዝነቱ ጌታ አላህ ስብሓንሁ ወተዓላ ይቅርታ ወይም አፉታ የሚባል መንገድ አስቀመጠልን። ይቅር መባባል ባይኖር ኑሮ ስንትና ስንት ነገሮችን እንዳጣን በቀረን ነበር። ይቅርታ ቅላጤው እንዴት ደስ ይላል! አፍ በለኝ አፍ በይ ከቃሉ ጀምሮ እጅግ ያማረና ውብ የሆነ ታላቅ ነገር ነው። እስላም ትልቅ ቦታ ከሰጣቸው ነገሮች መካከልም ይመደባል። አላህ ስብሓነሁ ወተዓላ በይቅርታ አበረታቷል፣ ይቅርታ አድራጊዎችን አወድሷል፣ እንዲህ በማለት

በሐዲታቸው እንዲህ በማለት መክረዋል። ይቅርታ በማድረጉ አላህ ለአንድ ባሪያ ጥንካሬን እንጂ አይጨምርለትም። መተናነስን በማብዛቱ አላህ ለአንድ ባሪያ ከፍታን እንጂ አይጨምርለትም። ይቅርታ ማድረገህ የጥንካሬህ መገለጫ ነው፣ መተናነሰህ ወደ ከፍታ መንደርደሪያ ነው እንደ ማለት ነው። ሁለት ሙስሊሞች የቱን ያክል ቢጣሉ እንኳን ከሶስት ቀን በላይ እንዲኮራረፉና እንዲዘጋጉ አይፈቀድላቸውም። እስኪታረቁ ድረስም ስራቸው አላህ ስብሓነሁ ወተዓላ ዘንድ አይቀርብም። ከዚህም ባለፈ ሁለት ሙስሊሞች ቢኮራረፉ የተሻለ ደረጃ ያለው በሰላምታ የቀደመው የተሻለ እንደሆነ ነቢያችን ዓለህ ሰላቱ ወሰላም ነግረውናል። ይህ ሁሉ ይቅርታ በሰዎች መካከል እንዲለመድና እንዲሰራበት የተሰጠ ማበረታቻ ነው። ይቅር ማለትን ማብዛት ሽንፈት አሊያም ጥፋትን ማመን አይደለም፤ ባይሆን የብስለትና የአርቆ አስተዋይነት ምልክት ነው። ይቅር ባይ ልቦና ያለው ሰው ሁል ጊዜም የተባረከና የበላይ ነው። ይህ ከመሆኑ ጋር ለሰዎች ይቅር ማለትን የሞት ያክል የምንቆጥር ብዙዎች ነን። ከባልና ሚስት እልህ ጀምሮ እስከ ትላልቅ መሻይኾችና አንጃዎች ድረስ ብዙ ማለት ይቻላል። ይቅርታ ለማለት አለመቅደሙ ትልቅ ድክመት ከመሆኑም በላይ ይቅርታ ለጠየቀ ሰው ይቅር አለማለቱ ደግሞ ሌላ ጥፋት ነው። አንድ ታላቅ ኢማም ይቅርታን የማይቀበል ሰው ሸይጣን ነው ይላሉ። በሌላ በኩል ደግሞ የይቅርታ ትርጉም የተምታታበት ሰውም ቁጥሩ ቀላል አይደለም። የብዙዎቻችንን ይቅርታ ብንገመግም ለይቅርታችን ራሱ ይቅርታ የሚያስፈልገው ሆኖ እናገኛለን። ውስጣችን ሳያምንበትና ሳይፈቅድ ከሰዎች ልመናና ጭቅጭቅ ለመገላገል ስንል በምላስ ብቻ ይቅር ይቅር የምንል በርካቶች ነን። ይቅርታ መስፈርት አለው። ይቅር ለማለት ብቻ መባል የለበትም። በውስጥ ቂም አርግዘው ተንኮል እየወጠኑ ነገር እየጎነጎኑ ይቅር ብያለሁ ማለት ታላቅ ክህደት ነው። የሆድን በሆድ ይዞ በጥርስ መሳቅ በምላስ መሸንገልም ግልጽ የሆነ ንፍቅና ነው። ቂም ይዞ ጸሎት፣ ሳልዞ ስርቆት እንደሚሉት መሆኑ ነው። ይቅርታ የሚደረገው ለአላህ ስብሓንሁ ወተዓላ ተብሎ የእሱ ውዴታ ተፈልጎበት ነው። ምንም የማይደበቅበት የሆነው ጌታ ውስጣችንን ያውቃልና፣ ለሰዎች ይቅር ስንል ቃላችንን ለአላህ እየሰጠን መሆኑን ልናውቅ ይገባል። ለአላህ ብዬ አፍ ብዬ አለሁ ሁሉን ነገር ትቻለሁ ማለት ትልቅ ቃል ኪዳን ነው። ቃል ኪዳኑ የተፈጸመውም ከሰው ሳይሆን ከአላህ ስብሓንሁ ወተዓላ ጋር ነው። በቦታው ያሉ ሰዎችም ባዩትና በሰሙት ነገር ሁሉ መስካሪዎች ናቸው። ጸሐፊዎች ይጽፉታል፣ መላእክቶች ይመዘግቡታል። ይህ ቃል ከአፍ ከወጣ በኋላ በውስጥ ሌላ ነገር ማሰብ ነገርን ወደ ኋላ ማጠንጠንና በውሳኔ መቆጨት ለአላህ ሱብሓነሁ ወተዓላ የገቡትን ቃል ማፍረስ ሰዎችንም መከር ነው። አስታርቀናቸዋል ቢሆንም እንደተዘጋጉ ናቸው። አፍ ተባብለዋል። ነገር ግን አሁንም እንደ በፊቱ አይነጋገሩም። ብዙ ቦታ ላይ የምንሰማቸው ለጆሮ ደስ የማይሉ ሮሮች ናቸው። ምንጫቸውም አለማወቅ፣ በነፍስያ በመጥፎ ጓደኛና በሸይጣን ጉትጎታ መበለጥ ነው። ይቅርታ አድራጊ ልብ ሁሉንም ነገር ይረሳል። የቋጠረውን ቂም ሁሉ ይፈታል። ነገሮችንም ከጥል በፊት ወደ ነበሩበት ሁኔታ አሊያም ከፍ ወዳለ ሁኔታ ይመልሳል። ዛሬም ለተሻለ ወዳጅነት ይሮጣል። ነገሬን ከአንድ ጓደኛ በሰማሁት እውነተኛ ገጠመኝ ለማሳረግ ወደድኩ። ከሁለትና ሦስት ዓመት በፊት ነው። ጊዜው ረመዳን መግቢያ አካባቢ ነው። የታላቅ ወር ቅበላ ያምር ዘንድ ከአላህ ስብሓነ ወተዓላ ምንዳ የነየቱ ወንድሞች፣ ሰዎች ሁሉ ረመንን በነጽሁ ልቦና ይጾሙ ዘንድ የተጣሉትን ሰዎች ከያሉበት ፈልገው በማስታረቁ ሥራ ተጠምደዋል። አላህ ረድቷቸውም በርካታ የተኮራረፉ ሰዎችን አፍ ወይም ይቅር ይቅር አስባሉ። ሁለት ነጋዴዎች ግን ክፉኛ ተጣልተው ከሰነበቱ ቆይተዋል። በተለይ አንደኛው በፍጹም አልታረቅም ብሎ ለገላጋይ አስቸግረዋል። አንድ ቀን መስጊድ ውስጥ ሳሉ ግን ሰዎች ከዚያም ከዚህም ተረባረቡበት። በትላልቅ ሰዎች ጭምር ተለመነ። ከብዙ ልመና በኋላ ተሸነፈ። በሁኔታው የተደሰቱ ሰዎችም ሰውየው ተነስቶ በህዝብ ፊት ለወንድሙ ይቅርታ ያድርግ ዘንድ ገፋፉት። እሱም ተነስቶ እንዲህ አለ፣ አፍ ማለቱን አፍ ብየዋለሁ፣ ነገሩ ግን ይከትላል አጂ ስሜቱን አሸናፊ ለሁለት ተሸናፊ